በመጀመሪያ ደረጃ ፍቅርዬ፣ የእኔ ፈንዲሻ፣ የኔ ቆንጆ የት ጠፍተሽ ነው? አቤት አለው በይን፣ የኔ እናት። እንደዚህ ማ ልጠፊ አይገባም፣ ደስ አይልም። ፉፉም እንደዛው ሁለታችሁ ጠፍታችኋል። አረ ይደብራል፣ የእውነት አንዳንዴ የሰውን ልጅ አውቃችሁት በአካልዳችሁ ሰላም ስላላችሁት ምናምን ሳይሆን እንደዚህ ሶሻል ሚዲያ ላይ በየቀኑ ሆነ በየሶስት ቀኑ ሆነ በየሳምንት እያየናቸው የለመድናቸውን ሰዎች ስናጣቸው በጣም ትልቅ የሚደብር ነገር አለው። አይደለም እንደዚህ እንደ ቤተሰብ አይተናቸው፣ ድራማ እንኳን በሳምንት አንድ የምናየው ድራማ ሳይለቀቅ ሲቀር ልናብድነው ምን ቀረው። ጌታን እኔ እንደዛ ነኝ። የሆነ ነገር የለመድኩትን ነገር ካጣው የሚደብር ነገር አለው። በቃ እንዴት ነው? አይ ካንተ ብቻ የሚደብር ነገር አለው። ስለዚህ የኔ ቆንጆ ምንም ነገር ውስጥ ካለሽም ፈጣሪ ያለሽበትን ሁኔታ ፏ ጽድት ያደርግልሽ፣ በሰላም ተመለሽ የኔ ቆንጆ። የሰው ልጅ ያው እንግዲህ በሰላም ሁኖ እንዲሁም ደግሞ ተመችቶት አይጠፋም። አይ ቲንክ የሆነ ወይ ሌላ ቦታ ሄዳ ወይ የሆነ ያልተመቻት ነገር ቢኖር ወይ ደግሞ አይድን ነው ክፉን ያርቅልሽ ብቻ አይኔ ቆንጆ፣ ፉፉም እንደዛው ወንድሜ ማለት ነው። እና በሰላም ተመለሱልኝ ብቻ አላቀም። ከክፉ ነገር ፈጣሪ ጠብቃችሁ ማለት ነው የምፈልገው። ሰላም፣ ሰላም፣ ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ በዝቶ ይትረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ ቅመሞችዬ። በድጋሚ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። የምሬን ነው አይደ ነው ብቻ የሆነ አንዳንድ ነገሮች ናን እያየው ስለሆነ ማለት ነው። በቃ ምግብ ብሉ፣ ስራ ስሩ። ትሰራላችሁ፣ ስራማ ግን የሆነ ዋጠጡ ምግብ ብሉ። ማርያምን ነው የምላችሁ። እዚህ የሰው ሀገር ላይ ደፋ ቀና ብለን ሄደን እዚህ ጋር ስንሰራ ምንም የሚሰማን ስሜት የለም፣ ደህና ነን ምናምን። ነገር ግን የሆነ እረፍት ስናገኝ፣ በእረፍት ሰዓት ስንሆን ህመሙ በቃ ይመጣል፣ እናስታውሰዋለን። እና ስራ ላይ ስትሆኑ ግን በዛ ቦታ ላይ እያለን ምንም የሚሰማን ነገር የለም። ነገ ላይ ግን የሚሰማን ስሜት አለ። ነገ ያልወለዳችሁ የምትወልዱ ናችሁ፣ ምን ወልድነን። የወለዳችሁም ቢሆን ደግሞ ሂዳችሁ ረፍት በምታገኙ ታይም ላይ በሽተኛ ሆነ መቀመጥ የለብንም። ስለዚህ ራሳችሁን ትሪት አድርጉ። አይኖ ከራሳችሁን በላይ ለሰዎች የምናስበው ምናምን፣ እኔ እኳ አንዳንድ የሚገርም ለእኛ ሳንበላ ለእነሱ ማዘጋጀት ምናምን፣ ብቻ ከዛ በኋላ ራሱ ረፍት ስናገኝ ምናደርጋቸው ነገሮች ይገርሙኛል ና ቅድሚያ ጥንቅር ያለ ነገር ጥንቅር ይበል። ቅድሚያ ለራሳችሁ ራሳችሁን ትሪት አድርጋችሁ ምናምን ጨርሳችሁ ከዛ ባለማድረግ ያለባችሁን ነገር አድርጉ። ስራም ስትሰሩ በልታችሁ መሆን አለበት። ሺ ውዶቼ ወዳችኋለሁ። እና እንግዲህ ወደ ጉዳይ ስገባ፣ ወይል እንግዲህ ሀሳቡን ልትረዱኝ ሁላችሁም ስለተዘጋጃችሁ ያተዘጋጃችሁ አመሰግናለሁ። እንግዲህ እንዳያችሁት ቡቡና ማርክ ወንድሜ ጂም ናቸው እየሰሩ ኦጳጳጳ እያሉ ነው። የእናቶቻቸው ቅምጥል ቀብራራዎቼ እንግዲህ ሁላችሁም እንደምታውቁት ብሩኬም የእናቱ ልጅ ነው። ማርክም የእናቱ ልጅ ነው። ሁለታቸው እንግዲህ ያው ሰሞኑን ጅም በደንብ እየሰሩ ነው። ይመቻችሁ። እንዲሁም ደግሞ ሚፍታ ወንድሜ ሚፍታ በነገራቸው ላይ በጣም ነው የማከብረው። እግዚአብሔርን ነው የምላችሁ። የሆነ እንዴት ነው ይሄ፣ የሆነ ወጣት ነው ግን እንደ ትልቅ ሰው ነው የሚከብደኝ። አንዳንድ ሰው የሆነ ትንሽ ሰው ሆኖ የሆነ ነገሩ የሚከብዳቸው የለም፣ የሆነ አፕ የሚሆንባቸው። ልክ እንደዛ ነው፣ እኔ ይከብደኛል። ሚፍታ ማለት ነው። አከብረሃለሁ፣ ግን ትከብደኛለ ሊንከር ብዬ ነው። እና ሁለታቸው እንግዲህ ብሩኬም ማርክም እንደምታያቸው ጅም እየሰሩ ይገኛሉ። ይመቻችሁ። ከዚህ በላይ ደግሞ ጠንካራው ናችሁ። ብሩኬ እንግዲህ ከትናንት በፊት ስቶሪ ያደረገውን አይታችሁታል አይደል? ሁለት ሺ ሀያ አራት ላይ ሁለት ሺ ሀያ አራት ነበር እየመተው የነበረው ማለት ነው። ሁለት ሺ ሀያ አምስት ብሩኬ ኦፕ አደረገው ማለት ነው። ስለዚህ የሰው ልጅ ካለበት ስቴፕ ስቴፕ ከፍ እያለ ሲሄድ፣ ከነበረበት ለውጥ እያገኘ ሲሄድ በጣም ነው ደስ የሚለው። የሰው ልጅ ከነበረበት ስቴፕ ሲወርድ ነው የሚደብረው እንጂ ልክ ከዚህ ስቴፑ ከፍ እያለ ሲሄድ በጣም ደስ ይላል። ብሩኬ ከዚህ በላይም ከፍ ትላለህ። እዚህ ጋር አንድ ነገር መናገር ፈልካለሁ። የሆነ ሰውም ሲናገር ስለሰማሁ ማለት ነው። እንዴ አረ ቤተሰብ አንዳንዴ ማለት ነው ይቅርታ ይህንን እኔ ራሴን ጪየ ነው የምናገረው። ለምንድን ነው ብላችሁ ከጠየቃችሁ ማለት ነው በጣም ብዙ ሰዎች የብሩኬ መኪና ላይ አይናችሁን ጥላችኋል። ማለት መኪና ስለገዛ ነው። መኪና ከገዛ በኋላ የሰው ልጅ እንደዚህ ከተለወጠ በኋላ እንዴት እንደዚህ ይሆናል ምናምን ያ ሄካን። ምክንያቱም እኮ መኪና የገዛው ሊለወጥ ነው አይደል? የተለወጠው ደግሞ ሰርቶ ነው። ይሄ ነው። ከዛ አሁን ደግሞ የሚሰራው ምንድነው? ከዚህ በላይ ከፍ ለማለት ያለበትን ስቴፕ ለመለወጥ የሰው ልጅ የሚሰራው ለምንድን ነው? እዛው ካለበት ላይ ለመቀመጥ ነው፣ ስቴይ በቃ እዛው እዛው ስቶፕ ለማለት ነው አይደለም። ካለበት ስቴፕ ስቴፕ፣ ስቴፕ፣ ስቴፕ እየጨመረ ለመሄድ ነው። ገባችሁ? ለምሳሌ ማዳም ቤት አሁን ሁለት አመት ብዬ መጣው፣ ሁለት አመት ሰራው። ከዛ ወደ ሶስት አመት ወደ አራት አመት የሚሄደው ምንድን ነው? ካለኝ ላይ ለመጨመር ነው እንጂ ለመቀነስ አይደለም። ወይ ደግሞ ለመቀነስ ወይ ደግሞ እዛው ላይ እንዳለሁት ምቆይ ቢሆን አገሬ እገባለሁ ነገር ግን የሰው ልጅ ካለበት ቦታ ላይ የሚቆየው ወይ ደግሞ ነገሮቹን እየጨመረ የሚሄደው ምንድን ነው ካለበት ላይ ለመጨመር ማለት ነው። ገባችሁ አይደለ? የሰው ልጅ የሆነ አስር ብር ሊኖራችሁ ይችላል። ከአስር ብር ላይ አምስት ብር ለመጨመር ትሰራላችሁ። ግንስ ቁጭ ካላችሁና አይ ይቅርብኝ በቃ አስር ብር ስላለኝ ምንም ኖር ማለት ብላችሁ ዝም ካላችሁ ያች አስር ብር አስር ብር ነች፣ እንደውም ትቀነሳለች ማለት ነው። ትበሏታላችሁ። እና ብሩኬ ካልሰራ ምንድን ነው ሊሆን የሚችለው አይደለም? መኪናው ሊቆይለት ቀርቶ መኪናውን ሽጦ ሊበላው ይችላል። ገባችሁ አይደለ። ግን ካለበት ስቴፕ ከፈለ ማለት ወይ ደግሞ መኪናው እንዲቆይለት ከፈለገ ይሰራል ማለት ነው። ስለዚህ ብሩኬ ስራ ነው እየሰራ ያለው። እባካችሁ ያልሆነ ስም አትስጡት፣ ያልሆነ ነገር አትበሉ። በቃ የሰው ልጅ እንዳለበት አይቆይም። ሀይሚ እንኳን እኮ ነገረቻችሁ። ሀይሚ በደንብ አድርጋ ነው ለብሩኬም ለራሷ መልስ የሰጠችው። የሰው ልጅ ካለበት አይቆይም። አምና ላይ የለበሳችሁትን ልብስ ዛሬ ላይ አትለብሱትም ብላለች። ያ ለምን በፊት የለበሳችሁት ልብስ ዛሬ ላይ ታድጋላችሁ፣ ወይ ትወፍራላችሁ፣ ወይ ትቀጭጫላችሁ። ያለፈ ልብስ አልፏል። ገባችሁ ሴታችሁ ዛሬ አዲስ ልብስ ነው የምትለብሱት። በፊት ላይ የሆነ ተሸፋፍናችሁ ምናምን የምትሄዱ ከነበረ ገለጥለጥ ያለ ልብስ መልበስ ትጀምራላችሁ ማለት ነው። እስቲ በቃ ማለት ያላችሁበት ቦታ ላይ የሚመጥን ቦታ ላይ ነው የምትሆኑት። ለምሳሌ እዚህ ጋር እየተገላለጡ ይመጣሉ፣ አለባበሳቸው ያምር ምናምን፣ ምናምን ጨጨጨጭ እንላለን። ግን ለራሳቸው የሆነ ስቴፕ ስላላቸው የራሳቸው የሚመቻቸውን እንዲሁም ደግሞ ለሰዎች እይታ የሚሰጠውን ነገር ይለብሳሉ ማለት ነው። ፏ ብለው ሲመጡ ሰውም ደግሞ ፏ ብሎ ያቸዋል ማለት ነው። ለዛ ነው የሆነ እንዴት ነው ኳሊቲውን የጠበቀ ነገር ወደ ዩቱባቸው ይዞት እየመጡት ያሉት ምንድን ነው ይሄ? የሆነ ቢጃማ ለብሰው ምናምን እየተንጓተቱ ቢመጡ ማንም አያቸውም። ገባችሁ ለሰው አይን የሚስብ ነገር ነው ለብሰው መምጣት ያለባቸው። እንዲሁም ደግሞ ያን ስላችሁ አውራ ቁታቸውን እያልኳቸው አይደለም። ግን ማንም ሰው የፈለገውን ነገር የማድረግ ሙሉ መብት አለው። በገዛ አካላቸው፣ በገዛ ልብሳቸው፣ በገዛ ሰውነታቸው፣ በገዛ በፈለጉት ነገር የፈለጉትን ነገር የማድረግ ሙሉ መብት አላቸው ልላችሁ ፈልጌ ነው። እና ያልሆነ ነገር እንደዚህ ቢሆን እንደዚህ ነው እንደዚህ ነው አይደለም። በቃ ምንም እንደዛ የሚባል ነገር የለም። እንዴ ብሩኬ መኪና ስላገኘ አይደለም፣ ሀይሜንም ይረቃት መኪና ስላገኘ አይደለም። እንደዚህ አይነት ድራማዎችን እየሰራ ያለው በቃ መስራት ስላለበት ይሰራል ማለት ነው ገባቸኋል መስራት ስላለበት እስቲል። ከዚህ በኋላም ሌላ ነገሮች ሊሰራ ይችላል። እዚች ልጅ ጋር የሆነ እንደዚህ ዘፈን ሰራ ምናምን። ትናንት በጣም ብዙዎቻቸው ተናዳቸዋል። ምናም ለብሩኬ ጥቅም አለው ባይዘወይ ከዚች ልጅ ጋር መስራት ማለት ነው። ምክንያቱም አክተር ነች። ከእሷ ቻናል ላይ ወይ ደግሞ ከእሷ ፔጅ ላይ መገኘቱ ክሪት እንዲደረግ ያደርገዋል። ለሌላ ስራ የሆነ ቦታ ላይ እንኳን ቢፈለግ የሆነ የምታውቂው አለ ብትባል ብሩኬን ትወስዳለች ማለት ነው። ሶ ምን ተደረገ? ለብሩኬ ጥቅም አገኘ። ገባችሁ አይደለም? የሆነ የሆነ ስራ ላይ እኮ ለምሳሌ ፊልም ሲሰሩ የሆነች ቦታ ፓርት ላይ ብቻ አንድ ቀን እንኳን ሊገቡ ገንዘብ ይከፈላቸዋል። ለአንድ ቀን እንኳን ተፈልጎ ሊሄድ ይችላል። ተግባባን አይደለም? ስለዚህ ያን ነገር እንኳን ተውትና በድራይቨር ራሱ ሊፈልጉት ይችላሉ። የሆነ ሰው ጋር መተዋወቅ፣ እንደዚህ ሰው ጋር መተዋወቅ ጉዳት አለው እንደ ቤተሰብ። በመጥፎ ነገር መተዋወቅ እንጂ በጥሩ ነገር መተዋወቅ ክፋት አለው ብዬ አላስብም። ምክንያቱም ሰውን ማወቅ ጥሩ ስለሆነ ማለት ነው። ሰው ሰው ጋር መግባባት ደስ ይላል። ስትጣሉ ይደብራ ላይ ነው። ግን እንደዚህ በጥሩ ነገር መገናኘት ደስ ይላል። ነገር ግን ልጅቱ በጣም እየተለፋ ጣጠፈች ነው የሚባለው። እየተጣጠፈች ነው ስራ መሆኑን አትርሴን። ቆንጆ የአራት ልጆች አባት ነው፣ ልንገርሽ ብዬ ነው አይ በጣም ደስተኛ ናት። በቃ ብሩኬን መቼ እሱ ጋር ለስራ ስትል የነበረች ሴት ነው የምትመስለው። ና እኔ ልሰድባት አልፈልግም፣ ምክንያቱም ስራ ነው እየሰራች ያለችው። የተሰጣትን ካላክተር እየተጫወተች ነው ያለችው ማለት ነው። ብሩኬ ደግሞ ተናግሯል፣ ከዚህ በኋላ የፈለኩትን ነገር ባይደርግ ማንም እንዲናገረኝ አልፈልግም ብሎ ተናግሯል። ሶ ያ ማለት ብሩኬን ከሷ ቻናል እየተገኘ ያለው እንዳልኳችሁ ከሱ ዩቱብ ላይ እየተገኘች ስለሆነ እሷ ፍላጎቷ ቲክታክ ላይ አብረው እንዲሰሩ ከሆነ ይሰራል ማለት ነው። ደግሞ ምንም የሚጎዳው ነገር ስለሌለ በዛው ቪዲዮ ሰሩ፣ በዛው ደግሞ ወይ ቲክታክ ሰሩ ማለት ነው። ሀይሚን እየጎዳት ነው ብሩኬ፣ እንደዚህ ቅስሟን እየሰበረው ነው። ምንም የሰበራት ነገር የለም። አብረው እየሰሩ ነው ያሉት። ሀይሚና ብሩኬ እኮ ቤስት አንድ ነገር ልንገራችሁ። እንግዲህ ሚስጥር አታውጭ አትበሉኝ። ና ያ የሀይሚ ልደት ጊዜ ካስታውሳችሁ ቤተክርስቲያን ስትሄድ ፎቶ ምንድነው ነው የቪዲዮ ስትቀርጽ ካይታችሁ ከሆነ ጋቤናው ላይ ቁጭ ብላ ከብሩኬ ጋር ማለት ነው፣ ገባችሁ? ፊት ለፊት ቁጭ ብላ እንደዚህ እየቀረጸች ነበር የመጣቸው። ና ብሩኬ ጋር ብሩኬ ነው ወደ እንትን የወሰዳት ወደ ምንድነው ይባለው ወደ ቤተ ክርስቲያን እንደዚህ የሀይሚ ልደት ሲከበር አይሚ ቪዲዮ ስትቀረጽ አይሚ ፎቶ ስትነሳ ምናምን። ከዚህ ሁሉ ማለት ብሩክ ያለ ነገርኝ ካላችሁ ማለት ነው። ነገር ግን ልነግራችሁ የምፈልገው ነገር ወደ ግ እውነቱ እንድታውቁት የምፈልገው ነገር ይሄ ነገር ሲያልቅ ይሄ ቪዲዮ የሚሰሩት ነገር ሲያልቅ፣ ነገ ከነገ በኋላ መጣው ድራማ ነው ላይሉን ይችላሉ። እየተበሻሸቅን ነው ምናምን ይሉናል። አይ ነው የስራው ባህሪ ነው። ሁሌ ነው መነግራችሁ። እንግዲህ የተረዳኝ ይረዳኛል። ያ የስራው ባህሪ ነው። ከዚህ በፊት ያሳለፏቸው ቪዲዮዎች ወደ ኋላ እስኪመለስ ብላችሁ እዩ። ብዙ ቪዲዮዎች ሰርተዋል ምናምን ከዛ መጨረሻ ላይ የመጣው ድራማ ነው ብለውናል። አያላሉንም። ዝም ብለው በቃ ድብስብስ አድርገውት ያልፋሉ። ገባችሁ አደለም? ያን ያክል ድራማ ነው አደለም ምናምናም ብለው የማስረዳት ግዴታም ስለሌለባቸው። ነገር ግን ሰው እንዲወደኝ ብላችሁ የሆነ ነገር አታድርጉ። ሰው እንዲጠላኝ ይት ላይ ብላችሁ ደግሞ የሆነ ነገር አታድርጉ። ብቻ ማድረግ ያለባችሁ ነገር ብቻ አድርጉ። ግን ሰው እንዲወደኝ ብቻ ብላችሁ ትኩረት፣ ሰው እንዲጠላኝ ብቻ ብላችሁ ትኩረት የምታደርጉ ካላችሁ ትክክል አይደላችሁም። ነገር ግን እውነቱን ስነግራችሁ ያ ነው። ገባቸው ሀይሚና ብሩኬ ምንም የተነቋቆሩት ደግሞ የተጣሉት የተጨቃጨቁት ነገር የለም። ስራና ስራ ብቻ ነው እየሰሩ ያሉት። ስራ ደግሞ ስራ ነው አይደል? ስራ ስራ ነው። ያን ነው መርሳት የሌለባችሁ እና ልጅቱ ደግሞ ምንድና ያለችው ተልባቢን ጫጫ በአንድ ሞቀጫ ብላ ነው እንግዲህ ቴክታክለሸር ያደረገችውና ያን ጫጫሽ ሚያንጫጫው አናታ እና ለማንኛውም እንግዲህ ኮሜንት ላይ ምናምን ስለምንላት እኮ ነው እና በአጠቃላይ ምንም አትበሉ ልላችሁ ነው። የሆነ እንደዚህ ነው እንደዚህ የሰው ልጅ ሲለወጥ ደስ ሊለን ይገባል። አሁን እንደዚህ ብሩኬ መኪና መኪና መኪና ስትሉ የእሱ መለወጥ ያናደዳችሁ ያበሸቃችሁ ያበሳጫችሁ ያናደዳችሁ ነው በመስሎት። ስለዚህ ከምደውን ጋይስ ምንድን ነው እዚህ ለምን አውሮፕላን አይገዛም? አይሶ ሀፒ በጣም ነው ደስ የሚለኝ። አውሮፕላን ለምን ገሱ አያበርም? ደስ ይለኛል ሀይሚዬ እዚህ በፊትም የብሩኬ ምድን አለው የስኬቴ ቁልፍ እሷ ነች። ሀይሚዬም የብሩኬ ብሩኬ የስኬቴ ለውጥ ነው ብላለች። ስለዚህ በቃ ከሌላ ሴት እንዴት ነው ይሄ? አሁን እውነት ሪል ቢሆን ማለት ነው ሀይሚ ዝም የምትል ይመስላችኋል? ብሩኬ ዝም የሚል ይመስላችኋል? እንጂ በሆነ ነገር ያጋጫዋል ወይ ታጋጫታለች እንጂ በተረፈ ደግሞ እንግዲህ ልጁ ጨዋ ነው፣ ምናምን ምናምን የሚባል ነገር እንዳልኳቸው እኔ ከልጆች ጋር ምንም ችግር የለብኝም፣ አልነካቸውም። አሁን እዚህ ጋ ብሩኬ ጋም የሚሰራው ልጅ፣ ከብሩኬ ጋ የሚሰራው ልጅ ምንም ነገር ላቸው አልፈልግም፣ ምክንያቱም መብቱ ስለሌለኝ ማለት ነው። ነገር ግን ትንሽ ነገር እንካላቸው፣ ልጁ በጣም ብዙ ሴቶች ጋር ነው የሚሰራው፣ ምናምን ነገር ምናምን ነገር ገባቸው አይደለ? ግን ሀይሚን ከዛ ልጅ ጋ ማቀነባበር ምናምን ምናምን ነገር ብዙ የሚጠቅም ነገር የለውም። ለምን ነገ ሌላ ቀን ደግሞ የሆነ ነገር ሲፈጠር፣ እሱ ልጅ ጋር ወስደው ሃይሚን ይጨምሯታል። እነዛ ሴቶች እሱ ጋር የሰሩትን ሃይሚን ወስደው ሌላ ቅንብር ነው የሚያመጡት። ለምን መሰላችሁ? አንዳንዴ ስሜታ የሆነ የምናደርጋቸው ነገሮች ውጤታማ አይሆኑ። ገባችሁ? ነገ ያን ሰው ሊነቅፉት የሚችሉ ነገሮች ናቸው። ነገር ግን እዚህ ጋ ሀይሚ ሃይሚ በጣም ምኮራባት፣ ሁሌም ቢሆን እምወዳት ምን መሰላችሁ? እግዚአብሔርም ምንም አይነት ድራማ ትስራ ምንም ትስራ አትለጣጠፍም እንደዚህ እንዲላት ወደ ግሟል ትላት ፈልግም ገባቸው። እርቀቷን ጠብቀ ነው የምትሰራው። ነገር ግን ሴቶች እንግዲህ አብደዋል እንደምታዩት። ድራማም ቢሆን ፍራንክም ቢሆን ምንም ቢሆን ሂደው በቃ እንዲሰማቸው ያደርጋሉ፣ እንዲሳሙ ያደርጋሉ። ስለዚህ እንግዲህ ምንድነው ይሄ ሴትነቷን ጠብቃ የምትሰራ ልጅ ነች ሀይሚ። ሌሎቹ ሴት ከብሩኬ ጋር ቢመጡ ባይመጡ አያገባንም። ምክንያቱም ለምን መሰላቸው አያገባንም እላቸው። ብሩኬ ወንድ ልጅ ነው ነገር ቢሰደብም ምንም ቢል የሴት ምናምን ምናምን ቢባል ምንም የሚሰብረው ነገር የለም፣ የሚጎዳው ነገር አይኖርም፣ ወንድ ልጅ ስለሆነ ማለት ነው። ሀይሚግ እንደዛ ብትባል የሚሰብራት ነገር ይኖራል። እኛም ደግሞ እናድዳለን፣ እኔም እናድዳለሁ። ነገር ግን ማንም ሰው ጋር ብትመጣ፣ ማንም ሰው ጋር ብትሰራ እርቀቷን ጠብቃ የሆነ አቋም ራሷ አይታችሁ ከሆነ ያለመለጣጠፍ ምናምን ነው የምትሰራው ማለት ነው። ሶ ሌሎቹ ሴቶች መጥተው የሆነ የፈለጉትን ነገር ቢያደርጉ ምናምን አይዶንት ኬር የፈለጉትን ነገር ሚባል ይችላሉ፣ ምናምን ምክንያቱም ሴትነታቸውን መጠበቅ ያለባቸው ራሳቸው ስለሆነ፣ ስራ ትስሩ አይደለም ስሩ፣ አብራቸው አትምጦ አይደለም ኑ፣ ግን ምንድን ነው እንደዚህ መባባል ምናምን፣ መሳሳም፣ መተቃቀፍ፣ መተሻሸት ደስ አይልም። እውነት እውነት ደስ አይልም። ባታሻሹ ምን ይባላል? ለነገሩ ብሩኬ እኮ አሳሳች ነው ማለት እንደዚህ ሸበላው ነው ምናም፣ ሲያዩት ይሳሳታሉ። ጌታን እየተሳሳቱ ነው እንግዲህ፣ ምን ማድረግ ይቻላል። ውይ ጉድ እኮ ነው እና እንደዛ ነው። የሀይሚዬ ሸበላ መሆኑን አትርሱ ቤተሰብ። እንዲሁም ደግሞ ማንሽ ሴቶች መጣቸው ብሩኬ ጋር የምትለጣጠፉ መርሳት የለባቸውም ለማለት ፈልጋለሁ። ሀይሚዬ ደግሞ እንግዲህ ወንዶችም እኮ ይፈራሉ። ደግሞ አይታችሁ ከሆነ ይሄ ልጅ ራሱ ፈርቷል በቃ ብሩኬ አንዴ የሚያጋጨው የሚያጋጨው እየመሰለው ነው። የሀይሚዬ ደግሞ በቃ መጀመሪያ ማስጠንቀቀው ስለሆነ የምትመጣው ያን ነገር ምንም እንትን የማድረግ አቅሙ የለውም። ከዛ ሲቀጥል ደግሞ እንግዲህ ይህ ልጅ የሆነ ቀን እኮ ጥፋት ቢያጠፋ ወይ ደግሞ የሆነ ነገር ቢያደርግ ማለት ነው አን ለቀው ሁላችንም ዛሬ አሸሸው እያልንለት ያለ ነው። ነገ እንሰድበዋለን። ስለዚህ ስለ ስራውን በደንብ አድርገ ማወቅ አለብ ብዬ አስባለሁ። በተረፈ ሀይሚዬ የኔ ቅመም፣ የኔ ቆንጆ፣ የሴቶቹ የበላይ እኮ ነሽ። በቃ እግዚአብሔርን ስማም በነሻቸው እኮ ሁ ላይ በቃ በቆንጆና ሽበኝ፣ እንደዚህ በስነ ስርአት ሽበኝ። እንደ ምን ብዬ ማን ብዬ ልጥራሽ? ምን ላርግልሽ? የኔናት እና በቃ ኮራሽኝ። እዩ እስኪ አሁን ሴቶቹን እይልኝ እስኪ፣ መጣሁ ብሩኬ ጋር ልጥፍጥፍጥፍጥፍ ሲሉ እያቸው። አንቺ ደግሞ ኮራ ብለሽ ነው በቃ ቪዲዮሽ የምትሰሪው። ና ይመችሽ፣ ያራዳልሽ። እንደዚህ ነው ሰው ማለት። የምሬ ነው ምላችሁ። እና ፍቅርዬ እና ፉፉዬ ደግሞ ኑልን። የእውነት ናፍቃችሁኛል፣ ተናፍቃችኋል። እንደዚህ መሆን የለበትም፣ መጥፋት የለባችሁም። ምንም ነገር ቢፈጠር ቢያንስ የሆነ ነገር እጻፉ እንዴ። ሁለታቸው የሆነ እንደ ጥፍት ይባላል። እንደ እንደዚህ አይባልም። እውነት ነው ምላችሁ፣ አይባልም፣ እንደዛ አይደረግም። እውነት እና በቃ እሶ። ግን ቻናሏን እስኪ እየገባችሁ ደግሞ እንትን አድርጉ። በነገራችሁ ላይ ቻናል እንደዚህ እልም ሲሉበት ይሞታል እንደዚህ ባጠፉ ምናም በቻናላችሁ ራሱ ጥሩ ነው ብዬ አስባለሁ። ምክንያቱም ከፍ እንድትሉ ፈልጋለሁ። ፍቅርዬ፣ ያው ታውቃላችሁ የአባቱ አደራ አለባት፣ እኛም አደራ አለብን። አደራዋን የነገረችን አደራዋን እንድንካፈላት ስለሆነ ማለት ነው። እናቱ ወሎ ነው ይላለው ሀይሚዬኔ፣ ቆንጆ እንግዲህ፣ ዛሬ ፏብላ ትመጣለች። ብሩኬም እንደዛው ብዬ አስባለሁ፣ እንደ ፈጣሪ ፍቃድ ማለት ነው። በተለይ ወደዚህ ወደዛ እንትን ባንል ጥሩ ነው። ሁለታቸውንም እንግዲህ በሰላም እንዲመጡ ብቻ መጸለይ ነው ያለብን። በተረፈ እንግዲህ ብሩኬም በቦክስ እንዳይጨርሳቸው። ምክንያቱም እንግዲህ ብሩኬ እንደምታዩት ጅም ነው ምናምን ነገር በቃ ጓደኛውም አብሮ እንትን እያለ ነው። በቃ ፏ ነው ቤተሰብ። እና እዚህ ጋር ደግሞ ማለት ቤተሰብ ለአዲስ አበባ መጥፎ ስም ለመስጠት ፈልጌ አይደለም፤ እንዲሁም ደግሞ እናንተ መጥፎ ስም ለመስጠት ፈልጋችሁ እንዳልሆን አውቃለሁ። እንዴት እንደዚህ ምናምን ማለት አዲስ አበባ እንደዚህ ያደርጋል እንዴ ምናምን ነገር ስንል ሌላ ነገር እንዳይመስላችሁ በቃ ማለት የምትፈልጉትን አይነት ሰው እዛ ስለምታገኙ ለስራ ማለት ነው። ገባችሁ? ለዛ ነው። ሲቀጥል ደግሞ አሁን ብሩኬን መጥተው እኔ አብሬ ልስራ ምና ምናምን እያሉ እንደዚህ የሚለጣጠፉ ሴቶች ማለት ነው። ብሩኬን ጠቅሙታል ማለት አይደለም። ምክንያቱም እነሱ በቃ እንደዚህ መለጣጠፍ ከፈለጉ ሰው ጋር የመስራት ምናምን እንትናቸው የተለመደ ነው። ለፍቅር አይደለም የመጡት ከብሩኬ ጋር። በደንብ ማወቅ ያለባችሁ ነገር ለስራ ነው፣ ለገንዘብ ነው። እነሱ ከፈለጉ ሰው ጋር ቢሰሩ ዋናው ገንዘቡ ነው የሚፈልጉት እንጂ ነገ ብሩኬ ቢወድቅ ብሩኬና ሀይሚ መጨረሻ ቢጣሉ ምንም ያገባቸው ነገር የለም። ሀይሚንም ንም እንደዛው የሆነ ሰውን ስራ ምናምን ብሎ ሰርቶ ከዛ ምንም ነገር ቢፈጠር ምንም አይመለከተው። ምክንያቱም ጥቅሙን ካገኘ በኋላ ይሄዳል ማለት ነው። ስለዚህ ለምን መሰላችሁን እያልኳቸው ያለሁት የምሬ ነው ምላችሁ። ብዙዎቻችሁ ብሩኬን ከዚች ልጅ ጋርም ከሆነ ሰው ጋርም አቀነባበር በቃ ያምራሉ ምናምን ሀይሚንም ደግሞ ከዚህ ልጅ ጋር በቃ ያምራሉ ምናምን ነገር ምናምን ነገር እንላለን እኛ አይደለ። ነገር ግን መሀል ላይ ሊጎዱ የሚችሉት ሀይሚና ብሩኬ ናቸው። የምሬን ነው ምላችሁ። በዚህ መሀል የሆነ ክፍተት ቢፈጠር እስካሁን ምንም ክፍተት አልተፈጠረም፣ እግዚአብሔር ይመስገን። እንዳልኳችሁ ስራ ነው ተነጋግረው የሚሰሩት ነገር ስለሆነ ነገር ግን፣ ነገር ግን እዚህ መሀል ላይ በሆነ ምክንያት የሆነ ነገር ቢፈጠር መሀል ላይ የሚጎዱት የሚበደሉት እነዚህ ሁለት ልጆች ናቸው፣ ሀይሚና ብሩኬ ማለት ነው። ምክንያቱም አንዳንዴ እንዴት መሰላችሁ ይሄ በስራ ላይም ብዙ ጊዜ መጥፎ ነገሮች እንደሚፈጠሩ እንደነገርኳቸው ሁሉ የሆነ አጋጣሚ ሊፈጠር ይችላል በዛ አጋጣሚ ግን የሚጎዱት ሁለታቸው እንጂ ሌላ ማንም አይደለም የመጣ ሰውም ይሄዳል ምክንያቱም የመጡት ለመሄድ ስለሆነ ማለት ነው እንጂ አብረዋቸው ሊቆዩ ስላልሆነ ሀይሚና ብሩኬስ አብረው የቆዩ ልጆች ናቸው ገናም ይቆያሉ ገባችሁ ነገር ግን እንግዲህ ምናልባት ነገሩ ወዳልሆነ ነገር እንዳይ መላመድ ደግሞ መጥፎ ነው በነገራችሁ ላይ ማለት ነው ዛሬ ብሩኬ ከተለያዩ ሴቶች ጋር ሲሰራ ሲላመዱ ጓደኝነት ሲሆን ሀይሚም ከዛ ልጅ ጋር ስትሰራ የሆነ መላመድ ጓደኝነት ሲመጣ፣ ከዛ በኋላ ሀይሚና ብሩኬን የሚያፈነቃቅላቸው ነገር ሊኖር ይችላል። ስሬ ስሌ ማለት ነው። አሁን የቀልድ ነው የስራ ነው ግን የምር ራሱ ሊሆን ስለሚችል አንዳንዴ ማለት ነው። ስለዚህ ነገሮቹን ቆም ብለን ብናስብ ደስ ይለኛል። ሀይሚና ብሩኬ ከዚህ በኋላ ይበቃችኋል። የኔ ውዶች፣ በጣም ነው የምወዳቸው በጣም ነው የማከብራቸው። ነገር ግን ብትሰሩ ደስ ይለኛል። ነገር ግን ደግሞ ለእኛም አንዳንዴ እያሰባችሁ ጋፕ ፍጠሩና የሆነ ጊዜ ደግሞ ሌላ አይነት ድራማ ብትጀምሩ ባይነ። ምክንያቱም ሰውም እየተሰላቸ ነው። እናንተን ሁለታችሁም በአንድ የሚወድ ብዙ ሰዎችም እየተሰቃዩ ነው። ሌሎቹም እኮ ወደው አይደለም፣ በነገራችሁ ላይ ወስደው ከሌላ ሰው ጋር ምናምን የሚያቀናባብሩት ሀይሚና ብሩኬ በአንድ ላይ እንዲሆኑ ስለማይፈልጉ ሳይሆን በነገሩ ስለተናደዱ ስለተበሳጩ ነው ያንን እያደረጉ ያሉት፣ እንጂ ማንም ሰው ሀይሚና ብሩኬ እንዲለያዩ አይፈልጉም በነገራችሁ ላይ ማለት ነው። እና አዲስ ነገር ፍጠሩ። ማለት በቃ ሰላም ይዛችሁ ነው። ወዳችኋለሁ። መልካም ጊዜ ሆንላችሁ። በላ ቪዲዮ እንገናኛለን። ባይ